እንደምንቆያችሁ በዛሬ ዕለት የምናየው ስለ ቫይታሚኖች ነው። ይህንን ስንመለከት የተለያዩ በሽታዎች የሚመጡት የምንመገባቸው ምግቦች እንደሆኑ ገዜትም ብዙ ጊዜ ያስረድት ናቸዋል። እና እቻ ሀገራችን ሀብታም ነች በሉ ነገር፣ እኛ ግን የሰለጠንን ወይም የተሻለ ነገር አገኘን ብለን አላስፈላጊ ነገሮችን እያደረግን ነው። እኛ ራሳችን ለበሽታ ምናደርገው ምግቦች ሁሉ አሉ። ሁሉም ነገር የተሟላ ነው። ይሄ በፋብሪካ የሚሰራው ነገር ግን ሰለጠን ብለን አሻሻልን ብለን የምናደርገው ነገር ስለሆነ ከዚህ እንድንቆጠረ ስለሆነ ትልቁ ምክሬ ይሄ ነው። በፋብሪካ የሚዘጋጁ ፓስታም መኮረኒ ይሁን ነጭ ዱቄትም ይሁን ችግራቸው ምንድን ነው? ይሄ በሂደት ውስጥ በፋብሪካ ውስጥ የሚደረገው ሂደት ይህል በጣም ለሰውነት አስፈላጊ ሆኑ እንደ ካርቦሃይድሬቶችን ንጥረ ነገሮችን የቀነሰ ነው፣ ሪፋይንድ የሆነ ነገር ነው የሚዘጋጀው። ስለዚህ ለእኛ ጉዳት እንጂ ጥቅም የለውም። ነገር ግን ዘሆል ይው ስንዴውን ሳንፈትገው አስፈጭተን ዳቦ እንበላ ከበቆሎ ጋር ጋር ጋር እንበላ ነፍሮ እና ቆሎ አድርገን ብንበላ እንዴት አለ ጠቃሚ ለሰውነታችን መናቅ አይደለም። በጣም አስፈላጊ ነገሮች አሉ ኢትዮጵያ ውስጥ። ዛሬ የምንመለከተው ቫይታሚን ኤ ነው። ቫይታሚን ኤ ለጤናችን በጣም ጠቃሚ የሆነ የቫይታሚን ሲሆን በሁለት መንገድ ይከሰታል። ይህ ቫይታሚን በቅባት ነው። ቅባት ሰውነታችን ውስጥ በተለያየ ነገር በሚገባበት ጊዜ ይህንን ቫይታሚን ኤ ለማማማት ያመቻል። አለዚያ እሱ ከሌለ መማማት አይችልም። ምንድን ነው ፋት ሶሉቡል ነው የሚባለው በህክምና ጠራር፣ ፋት ሶሉቡል የሚባለው በቅባት የሚሟሟ ማለት ነው። ሰውነታችን ከገባ በኋላ ረጅም ጊዜ ይቆያል። ሌሎች እንደ ቫይታሚን ቢሲ እንደሚባሉት በተለያየ አይነት ሽንትን የሚወጣ አይደለም። እነዚህ ለሰውነታችን በቂ የሚሆን ይጠቀሙና ሌላውን በኤክስክሬት ነው የሚያደርጉት። ማስወጣት ነው በሽንት የሚሆን ባይነ ምድር እንዲወጣ ያደርጋል። እነዚህ ግን ቫይታሚኖች ሰውነታቸው ውስጥ ቶሮሮ ይቀመጣሉ። በተለያየ ጊዜ ስራ ላይ እንዲሆን ያደርጋል። ይሄ መገኛዎቹ በሁለት አይነት መልክ ነው የሚገኘው። አንደኛ ሬቲኖይድ የሚባል አለ፣ ቀድሞ የተዘጋጀ በተፈጥሮነቱ ቫይታሚነቱን የያዘ ቀድሞ ነው። ይሄ የሚገኘው ከእንስሳት ውስጥ ነው የሚገኘው፣ ከእንስሳት ጉበት፣ ከአሳ፣ እንቁላል፣ ከወተትና ወተት ተዋጽኦ ውስጥ የሚገኝ ነው ቫይታሚን። ይሄ ሬቲኖይድ የሚባለ ወይም ደግሞ ቀድሞ ፐርፎርመድ ቫይታሚን የሚባለው ነው። ሁለተኛው ካሮቲኖይድ የሚባል አለ። እነዚህ ፕሮቫይታሚን ኤ ነው። ምንድነው? በአትክልት ውስጥ ነው የሚገኘው። ከወሰድነው በኋላ ሰውነታችን ራሱ ያንን የበላነው ምግብ ወደ ቫይታሚን ኤ እንዲለወጥ ያደርጋል። እነዚህ ከምን ከምን የሚገኙት ከካሮት፣ ስኳር ድንች፣ ጎመን፣ ፓፓያ፣ ፍሬዎች የመሳሰሉት ውስጥ ይገኛል። ጥቅሞቹ አንደኛ የአይን እይታን ያስተካክላል፣ ያጠናክራል። የነጭ ደም ሴሎችን መመረትና በትክክል መስራትን ያግዛል። የቆዳ እና የውስጥ ሽፋኖች ማለትም ከውስጥ እዚህ መልአሳችን ውስጥ አፋችን ውስጥ የተለያዩ ቦታዎች ላይ የሞከስ ሜምብሬን የሚባለው እነዚህን ጤና ያጠናክራል። አራተኛው የመራቢያ አካላትን እድገትና ስራ ያጠናክራል፣ ሴትና የወንድ መራቢያ አካላትን አምስተኛው የፅምስና የልጆችን ትክክለኛ እድገት በወድ ውስጥ ያለ ፅምስና ከወጡ ከተወለዱ በኋላ የእነዚህ ልጆች እድገት ትክክለኛ ጊዜ ያገዛል። ስድስተኛው የአንቲኦክሲዳንት ፕሮቴክሽን ይባላል። ይሄ ፍሪድ ራዲካል የሚባሉ አሉ። እነዚህ ፈጣን የሚሆኑ የለውጦችን ማቀዝቀዝ ፍሪ ራዲካል የሚባሉ ከውጭ የሚገቡ እነዚህን ወይም ደግሞ ማቀዝቀዝ፣ ረጋ እንዲሉ ማድረግ ከኦክሲጅን ጋር የተዋዱ ነገሮችን ጎጂ ነገሮች አሉ። ከኦክሲጅ ጋር ተዋ የሚመጡ እነሱን መቀነስ፣ በአጠቃላይ የሴሎችን መጎዳትን መከላከል ነው የሚያደርገው ቫይታሚን ኤ። በተለይ የልብ መመና ካንሰር አይነቶች ደግሞ የመከሰት እድሎችን ይቀንሳል። ቫይታሚን ኤ በጣም ከፍተኛ ጠቀሜታ አለው። ቫይታሚን ስንወስደው ጥንቃቄ ልናደርግ ያስፈልጋል። አንዳንድ ጊዜ ከሚገባ በላይ ስንወስደው አደጋሉ ወደ መርዛ ሊጨምር ይችላል። እጥረቱ አንደኛ በማታ በጨለማ ውስጥ የማየት ችግር ናይት ብላይንድነስ ይባላል። በጨለማ ውስጥ ማየት አለመቻል። ሁለተኛው የአይን ድርቀት ማምጣት፣ ሶስተኛው ለኢንፌክሽን መጋለጥ ያመጣል። እንዲሁም አንድንትን ምንድን ነው ህጻናት ኩፍኝት ሲይዛቸው ምንድን ነው የሚደረገው በሐኪም ቤት ትልቁ ህክምና ቫይታሚን ኤ መስጠት ነው። ለኢንፌክሽን እንዳይጋለጡ ነው የሚያደርጋል። የቆዳ ድርቀትና ቅርፊትን በሰውነታችን ለቆዳችን ላይ የሚከሰው ነገር፣ የህፃናት መቀንጨርን ማለትም እስታንት እንዲፈጠር ያደርጋል። እጥረቱ የህፃናትን መቀንጨር ያመጣል። ስለዚህ ቫይታሚን ኤ በጣም ወሳኝ የሆነ ነገር ነው። ቅድም ከምን ከምን እንደሚገኝ ለማስፈራት ሞክሬያለሁ። ከእንስሳት ተዋጽኦ ይገኛል። እንደገና ከአትክልቶች አትክልቶች፣ ፍራፍሬዎች ይገኛል። ይህንን በትክክል መጠቀም ነው። በተጨማሪ አንዳንድ ጊዜ ከሚገባው ላይ ቫይታሚን ኤ ወሰድን ከሆነ መርዛማነትን ይፈጥራል። ቀጥታ ማንን የሚጎዳው ጉበታችን ይጎዳል። ስለዚህ ቀድሞም ከዚህ ቤትም እንደነገርናችሁ ባለማወቅ የምናመጣው ባለማወቅ ቫይታሚን ነው በሚል ይጠቅመናል በሚል ከሚገባው በላይ የምንወስድ ከሆነ ሰውነታችን ላይ አደጋ ይፈጥራል። ስለዚህ እጥረት አለበት ብለው ሐኪም ካላዘዘ በስተቀር ገና ለገና ቫይታሚን ለሰውነታችን ጠቃሚ ነው ተብለናልና እንውሰደው ብለን አደጋ ራሳችን ላይ እንዳንፈጥር ጥንቃቄ ያስፈልጋል። ይህንን ለማለት ነው የምንፈልገው። ቻናላችንም አሁንም በጥሩ ሁኔታ እየሄደልን ነው። እናንተ ምታደርጉት እገዛ ሌሎች እየደረሰ ነው። ስለዚህ አሁንም ይህን ቻናል የምትከታተሉ አዲስ የሆናችሁ ሰብስክራይብ፣ ቀድሞ ያላችሁ ደግሞ ቻናላችንን ላይክ እና ሼር በማድረግ ሌሎች እንዲሳቸው ሲያደርጉልን በትህትና ጠይቃለን። ሰላም ቆዩ።